እሳቱን ቀንሰን አሁን ደግሞ እንትን ንስካፌ ሁለት ማንኪያ ጨምር፣ ከዛ እነዋህደዋለን። እሳቱን ቀነስ አድርገን ነው የምናዋህደው ማለት ነው። እዚ ጋር ደግሞ ዝብዳ አለኝ ሁለት መቶ ግራም ምን ዝብዳ አንድ መቶ ግራም ደግሞ ምን ሸኮላ ዜና አይነት ሸኮላጣ ማለት ነው እናደርጋለን። ይህንን ይመስላል። ሾኮላጣ መቶ ግራም ነው ይሄ። አብረንና ዋሕድ ቀረን በእሳቱ ጨምረን ማለት ነው። ያ ዋሕድ ነው ከዚ። ይህንን ይመስላል። አጭን መልሆነ ወፍራም መልሆነ ልክ ሆነ ሁሉና ብስኮት ይሄ ነው ብስኮት። ይሄንን ይመስላል። ይህንን ብስኮት ከፍተ ነው እንፈተፍታለን ከዚህ በዚህ መልኩ እንፈትፍትን። ከዛም በኋላ ከፈተፈት ነው በኋላ የእንትን መጀመሪያ ጃሂዝ አድርገነው እላዩ ላይ እንደፋበታለን። አብረን እናዋህደው ማለት ነው። አብራችሁን እዩ። ይሄንን ጃሂዝ አድርገን በዚህ ነው የምናስገባው። ለሁለት ሰዓት የሚያህል ተላጃ ወይም ፍሪጅ እናስገባዋለን። ይሄ ነው ብስኮቱ። አሁን ደግሞ ይሄንን ከላይ እናደርጋለን፣ እናዋህደዋለን፣ አብረን እናዋህደዋለን። ተዋህደልን። በዚህ መልኩ እየጨመርን እየጨመሩ ብስኮቱ እንዲሞመና ጥሩ እንዲሆን እንትኑ። ከዛ ይሄንን ይመስላል። አሁን በዛኛው መጀመሪያ ጀህዝ ባደረግነው እናስቀባለን፣ በዚህ ማለት ነው። ይሄን አስቀባነው ከዛም በኋላ አሁን እንትን ብለን አስተካክለ ነው፣ ፍሬጅ ለሁለት ሰዓት ያክል እናስገባዋለን። ሁለት ሰዓት ከቆየ በኋላ ነው የምናወጣው። ይህንን ይመስላል። አሁን ከድነ ነው ወጠ ፍሬጅ። ከዛ ሶስ ከላይ የምናደርግበት አንድ ጌሽጣ፣ ይሄ ጌሽጣ ነው። ይሄ ደግሞ ሽኮላጣ ነው። አንድ መቶ ግራም ሆኖ እንደበቀደመው ማለት ነው። ንስካፌ አንድ ማንኪያ ዝብዳ መቶ ግራም አንድ ላይ እናዋህደዋለን። በእሳት እናዋህደዋለን። እሳት ላይ ከታች ያለ ማለት ነው። ከንስካፌ ሁሉን ላይ አብረን እናዋህደዋለን። ሁለት ማንኪያ ወተት እናረግበታለን። ይህንን ይመስላል ከእሳቱ ጋራ ማለት ነው። ከዛ አሁን መፍሪያ አውጥተን በሳት ሆኖ አውጥተነው እንትን እንገለብጠዋለን። በዚህ መልኩ ሆኖልና አሁን እንገለብጠዋለን። ከዛ ከገለበጥ ነው በኋላ ይሄንን ይመስላል። ያኛውን ጃሂዛ ደረግነው ከላይ እናደርግበታለን። ሶሱን ማለት ነው። እዩት በደንብ በቤታቸው ነው ወበታቸው ሞከሩት። ስለተከታተላችሁን ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱን። እዚ ጋር ሸኮላጣ ነዋለ። ሸኮላጣውን ፈጭተን ነው እንደዚህ የምናደርገው አመሰግናለሁ ከልብ ከልብ። ላይክን አትርሱ፣ ኮሜንት ጻፉ፣ ሰብስክራይብም አርጉ። ይላቸዋለሁ ሰራ